ድርሳነ ዑራኤል ዘሚያዝያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን። በእውነት ልመናውና በረከቱ ለዘላለሙ ከመላው ህዝበ ክርስቲያን ጋር ይሁንና። በሚያዚያ 22 ቀን የሚነበብ የሚጸለይ የመላእክት አለቃ የቅዱስ ዑራኤል ድርሳን ይህ ነው። ልጅ የሌለው ጠላቶች ሁሉ የተገዙለት በምድር ላይ የነገሰ እስክንድር የሚባል አንድ ንጉስ ነበር። ብዙ ዘመን ነግሶ ህይወቱ አለፈና ከእርሱ በኋላ በጥሊሞስና አንጢያኮስ አፋፊያሞስና ደማጥሪያኖስ ዮናናውያን የተባሉ አሽከሮቹ ነገሱ። አንጢያኮስ ግን የነቢያትን ደም የሚያፈስና የእስራኤል ልጆች ማራኪ ነበር። እነርሱም ፍጥረቱ እንደ ወይራና እንደ ብረት ጠንካራ የሆነ እስላም እንደ ጌታቸው እንደ እስክንድር የጽርን አገር ለአራት ተከፋፍለው ተሹማውባት ነበር። እነርሱም ከእርሱ ይልቅ በበለጠ ጠንክረው ያሰቡትን ሁሉ ይሰሩ ነበር። ከዕለታት በአንድ ቀን እነዚሁ ስማቸውን አስቀድሞ የጠራ ናቸው፣ አራቱ ነገስታት ኢየሩሳሌምን ለማጥፋት ህዝቦቿንም ይማርኩ ዘንድ ተማከሩ። ከዚህ በኋላ በጽር ውስጥ ያሉትን ጠንካሮች የሆኑትን ጎልማሶችና ህዝቧንም ሁሉ ማረሻቸውንና ማጭዳቸውን፣ መጥረቢያቸውና ድጅናቸውን፣ ቢላዋቸውንም ሳይቀር ለጦር መሳሪያ ሰይፍ፣ ጦርና ጎራዴ እንዲያሰሩ አዘዟቸው። ይህን ሰርተው ካዘጋጁ በኋላ ወደ ባቢሎን ንጉሥ በጦርነቱ ይተባበራቸው ዘንድ መልእክተኞችን ላኩ። እርሱም መልእክታቸውን በደስታ ተቀበለ። እነርሱም በተማከሩት መሠረት ጨለማ ለብሰው በማስደንገጥ ሩጠው በማይደክሙ ግሩማን በሆኑ ፈረሶች በሰረገላ ተቀምጠው አንድነት ሄዱ። ከዚህ በኋላ ኢየሩሳሌምን በሰራዊት ኃይል ከበቡና፣ በእሳት አቃጥሏት በጦርና በሰይፍም ወጓት። ነቢያቶቿ በሰይፍ በጦር ተገደሉ። የጽዮን ደናግሎቿም ከክብር አነሱ። ሌዋዊኖቿ ወይም ካህናቶቿ ተማረኩ። በመንፈስ በትንቢት የተጻፉት አርባ አራቱ የብሉይ መጻሕፍቶች ጠፉ። እነዚህ አሕዛቦችም ኢየሩሳሌምን ካጠፏት በኋላ ወደ የሀገራቸው ተመለሱ። ከእሳት ቃጠሎ ተርፈው የተማረኩ መጻሕፍትን ቢኖሩ ፊደላቸውን በሀገራቸው ቋንቋ ለውጠው በጥቁር ቀለም ጽፈውት ነበር። የእግዚአብሔር የሕጉ መገኛ የምትሆን ወደ ጽላተ ሙሴ የመገኛዋን ዜና እንናገር ዘንድ ወደ ቀድሞው ዜና እንመለስ። ከዚህ በኋላ ሙሴ ጽላተ ጽዮንን ለመቀበል ጌታ የአምላኬ ነፍሴን አትተዋት በማለት ወደ እግዚአብሔር እየጸለየ አርባ ቀንና አርባ ሌሊት ጾመ። ሙሴ እንዲህ ብሎ በጸለየ ጊዜ ስሙ ዑራኤል የተባለ የእግዚአብሔር መልአክ ይህን በእግዚአብሔር እጅ በወርቅ ቀለም የተጻፈ ጽላት እንካ፣ እመንበት፣ ስገድበትም ብሎ ሰጠው። አንዱ ጽላት የእግዚአብሔር የሕጉ ማደሪያ ሲሆን፣ አንዱ ደግሞ በእግዚአብሔር ፊት በምስዋው ቀኝ የሚኖር የሚካኤል ጽላት ነው። እሊህም በድንጋይ ሰሌዳ ላይ የተቀረጹ የእግዚአብሔር የሕጉ ቃላት ናቸው። የእግዚአብሔር መልአክ ይህን ተናግሮ ተሰወረ። ከብዙ ዓመታት በኋላ በዑራኤል ምስራች ነጋሪነት ስሙ ሱቱኤል የተባለ በኋላም በኋላ በአርፋድ ገዳም በርሃ እዝራ የመላእክት ተብሎ የተሰየመው ተወለደ። ኢየሩሳሌም በጽርና በባቢሎናውያን ጦርነት ምድረበዳ ሆና በጠፋች ጊዜ ካህናቶቿና ነቢያቶቿ የእስራኤል ልጆች ሊቃውንቶቿ፣ ሌዋውያኖቿ በተገደሉ ጊዜ፣ ደናግሎቿና ጉልማሶቿ በተማረኩ ጊዜ ይህ እዝራ ነበረ። እንዲሁም አርባ አራቱ የወሪት እና የነቢያት መጻሕፍት በተቃጠሉ እና በተማረኩ ጊዜ ሽማግሎች እና ህጻናት፣ የእንስሳት ሁሉ መንጋ በየቦታቸው የነበሩት በአረማውያን ሰይፍና ጦር ፈጽመው በጠፉ ጊዜ ይህ ዕዝራ ነበረ። ስትዌል የተባለ ዕዝራም ጽዮንን ባሏ እንደሞተባት በሴት አምሳል ስትተክዝና ስታለቅስ በእግዚአብሔር ፈቃድ አገኛት። ያዘነችና የተከዘች ሆና ባያት ጊዜ እኛንስ በጽዮን ምክንያት ያገኘንን ለቅሶ አታይምን ሲል ዕዝራ አይቶ ተናገራት። መቅደሳችን እንደፈረሰና ማለት ከእግዚአብሔር አገልግሎት እንዳንርቅ የታዘዝነው ትእዛዝ እንደተሻረ መመኪያችንም እንደወደቀና ምስጋናችን እንደተዘጋ አታይምን ሲል ዕዝራ አይቶ ተናገራት። የአይናችን ብርሃን እንደጠፋና የእግዚአብሔር የሕጉ ማደሪያ ጽዮን እንደተማረከች አታይምን ሲል ዕዝራ አይቶ ተናገራት። ከአይናቶቻችን በእሳት እንደተቃጠሉና ሌዋውያኖቻችን እንደተማረኩ አታይምን ሲል ዕዝራ አይቶ ተናገራት። ደናግሎቻችን እንደተገደሉና ደጋጎቹ ሰዎቻችን እንደተንገላቱ ጎልማሶቻችን እንዳለቀሱ አታይምን ሲል ዕዝራይቶ ተናገራት። የቅድስና መሳሪያችን የኃጢአት መስሪያ ሆነ፣ ምስክርነታችንም ረከሰ፣ ጌቶቻችንም ጎሰቆሉ ሲል ዕዝራይቶ ተናገራት። ከሁሉም ይልቅ ጽዮን ተዘጋጅ፣ በእርሷ የነበረው ክብሯም ተገፈፈ፣ እኛም በጠለቶቻችን እጅ ተያዝን ሲል ዕዝራይቶ ተናገራት። ይህንን ሲናገራት እንዳይቀርባት ፈራ ደነገጠ። በድንገት ፊቷ ከፀሐይ ይልቅ የበለጠ አብርቷልና፣ ዕዝራም ጽዮን እንደሆነች አወቀና ነቢያት በመንፈስ ቅዱስ እየተመሩ በትንቢት ያዩሽ ወይም የተነበዩልሽ አንቺ ነሽን አላት። እንሆ በደብረ ጽዮን ላይ ብርሃንን የሚገልጽ የእግዚአብሔር ቃል ይመጣል። ከዚህ በኋላ ዕዝራ ስለ ጽዮን መሰደድና መጎስቆል ስለ ህዝቧ መማረክና ስለ መጻሕፍቶቿ መጥፋት እያለቀሰ ወደ ፍርሃቱ ተመለሰ። ዕዝራ በምድር ራፌድ መሪር የሆነ ንባውን እያፈሰሰና እያለቀሰ አርባ ቀንና አርባ ሌሊት ጾመ። ዕዝራ ጾሙን ከፈጸመ በኋላ የመላእክት አለቃ የሆነ የእግዚአብሔር መልክተኛ ስሙ ቡራኤል የተባለ መልአክ የእሳት ጽዋ ይዞ ከሰማይ መጣና የጠጣው ዘንድ ሰጠው። ዕዝራም እሳትህንስ እኔ ወዳፌ የጨምረው ዘንድ ከቶ አይቻለኝም አለው። ያን ጊዜ መልአኩ የእግዚአብሔርን ትእዛዝ ከቶ ለማቃለል ትችላለህን? በማለት ገሰጸው። ያን ጊዜ እዝራ በፍርሃትና በመንቀጥቀጥ ጽዋ እሳቱን ጠጣ። እዝራም በመንፈስ ቅዱስ ሰከረና የእግዚአብሔርን ቃል በልቡ ነው እየገሳ ወይን እንዳሰከረው ሰው በጀርባው እንደ በቅሎ ተንከባልለ። ያን ጊዜ እግዚአብሔር የተሰወረውንና የተገለጠውን ምስጢር ገለጠለትና ካፉ የሚወጣውን ቃል ይጽፉ ዘንድ ብዙ ጸሐፎችን እንዲያመጡለት በእጁ ጠቀሰ። ከዚያም 44 የሚሆኑ የመጻሕፍት መምህራን ተሰብስበው መጡ ማይሌታ የሚሆን እዝራ ሱቱኤልም በመካከላቸው ተቀመጠና 24ቱን መጻሕፍተ ኦሪትን የሚጽፉ በቀኙ 20ውን የነቢያትን መጻሕፍትንና የእስራኤልን ትውልድ የሚገዙ ስለ እስራኤል ነገስታት ታሪክ በየነገዳቸው የሚጽፉትን በግራ አስቀምጦ ያን ጊዜ ይናገር ጀመር እዝራም የኦሪትንና የነቢያትን መጻሕፍት ሁሉ በአገሩ ቋንቋ በሰባት ቀን ውስጥ አዘጋጀ እዝራም የእግዚአብሔርን ቃል የሚናገሩ መጻሕፍቶችን ሲያዘጋጅ ወተትና ውሃ በአንድ ጽዋ ተቀላቅለው አንድ እንዲሆኑ ለየብቻቸው በሕሊናው ተጨመሩ እንጂ ተለይተው አልቀረቡበትም። በዚህ ሁኔታ ዕዝራ የሕሊናውን ምኞት ፈጽሞ ከእግዚአብሔር ዘንድ በተሰጠው ምስጢር በትጋቱ አርባ አራቱን መጻሕፍተ ብሉያትን አዘጋጀ። ለሶስትነቱና ለአንድነቱ ክብርና ምስጋና ገንዘቡ የሆነ እርሱ ለነቢዩ ዕዝራ ምስጢር እንደገለጠ ለእኛም የመለኮትነቱን ምስጢር ይገልጽልን ዘንድ እንዲሁም የመንግሥቱን የቸርነቱን ገናነት እናገር ዘንድ ከዛሬ ጀምሮ እስከ ዘላለሙ ይግለጽልን አሜን ዘላለሙ ልመናውና በረከቱ ከመላው ህዝበ ክርስቲያን ጋር ይሁንና ቅዱስ ዑራኤል ያደርገው ተአምር ይህ ነው ጥጥ የምትነግድ አንዲት ሴት ነበረች ነገር ግን በሀገሯ ላይ ሌባ ነበረች ከአንዲት ሴት ጋር ወደ ገበያ ስትሄድ የከነናዊት ወገን የምትሆን አንዲት ሴት እዚያ አገኘቻትና ልብሷን አንስታ በሚዛን ስትመዝን ሌላዊቱ አታለለቻት ወደ እርሷ በተመለሰች ጊዜ ጥጡን የሰረቀቻት ሌባ ደነገጠች። እህቴ ሆይ እኔን ከማየትሽ የተነሳ ምን አስደነገጠሽ አለቻት። ይህን ባለቻት ጊዜ ለሚዛን ያቀረበችው ጥጥ ከፊቷ ታጣ። ያን ጊዜ ያቺ ሴት አንች ደረግ አይን አውጣ እንዴት ሸጥሽልኝ? በእነዚህ በፊትሽ በቆሙ ሕያዋን ሰዎች ፊት ሁሉ አታፍሪምን ስትል ክፉ ስድብ ሰደበቻት። ያችም ሴት ስለ ሥራሽ ትሚልኝ ዘንድ ወደ ቤተ ክርስቲያን ነይ እንሂድ አለቻትና እርሷም እሺ እንሄድ አለች። ሁለቱም ሴቶች ወደ ቤተ ክርስቲያኑ በር ሄዱና በቅዱስ ዑራኤል ስዕል ፊት በሽሽግ አማለቻት። ያን ጊዜ የጠጡ ባለቤት በግንባሯ ሰግዳ ስዕሉን ተሳለመችና የተረፋትን ጥጥ ለቅዱስ ዑራኤል ቤተ ክርስቲያን ሰጠች። እግዚአብሔርም ክፉ ስራዋን ስለገለጠባት፣ እህቴ ሆይ ተይኝ፣ ጥጥሽን ውሰጂ፣ እኔ ክቡር ከሚሆን ከዑራኤል ከፍተኛ ኃይሉ የተነሳ ፈርቼ ልመልስልሽ ተገድጃለሁ አለቻት፣ አንድ ሰው አንገቴን ለመቁረጥ ሰይፍ ይዞ ታይቶኛልና። ያን ጊዜ እርሷን በደሏን ይቅር አለቻት። ያችም በክፉ ስራዋ ተጸጽታ ንስሐ ገባች። ከዚህ በኋላ እነዚህ ሴቶች የቅዱስ ዑራኤልን ቤተ ክርስቲያን እያገለገሉ በሰላም በፍቅር ኖሩ። የመላእክት አለቃ የሚሆን የቅዱስ ዑራኤል ልመናውና የረሪቱ ኃይል ለዘላለሙ ከእኛ ጋር ይሁን፣ አሜን። ልመናውና አማላጅነቱ ለዘላለሙ ከሁሉም ጋር ይሁንና የመላእክት አለቃ ቅዱስ ዑራኤል ላይ ያደረገው ተአምር ይህ ነው። እግዚአብሔርን የሚፈራ በአረብ ሀገር የሚኖር አንድ እስላም የሆነ ሰው ነበር። እንደ እነርሱ ለመሆን ስለሚፈልግ ክርስቲያኖችን እጅግ አድርጎ ይወድ ነበር። ከብዙ ቀን በኋላ በቅዱስ ዑራኤል ቤተ ክርስቲያን ውስጥ ሲጸልይ በህልሙ ራእይ አየ። አንድ ቀይ ሰው ሰይፉን በእጁ ይዞ መጥቶ አንተ ሰው ክርስቲያን ሳትሆን እዚህ ቦታ ምን አመጣ? የእግዚአብሔር ምሕረት ባይከለከለኝስ ባጠፋሁ ነበር አለኝ። አሁንም ሄደ፣ ተጠመቅና ክርስቲያን ሁን፣ የኢየሱስ ክርስቶስም አገልጋይ ትሆናለህ አለው። ይህንንም ሲነግረው እየተንቀጠቀጠ ከእንቅልፉ ነቃ። በማግስቱ ያ ተነባላታዊ ወደ ኤጲስቆጶሳት አለቃ ወደ ሐዋርያው ጴጥሮስ ሄደና በራእይ ያየውን ነገረው። ያን ጊዜ ጴጥሮስ ደስ አለውና የክርስትናን ሃይማኖት ለብዙ ቀን አስተማረው። ከሶስት ወር በኋላም ጴጥሮስ ተጠመቅና ክርስቲያን ሁን ቢለው ክርስቲያን ብሆን ምን አገኛለሁ? ምንስ ይጠቅመኛል? ሲል እስላሙ መለሰለት። ወደ ቀድሞ ስርዓትን መለስ ዘንድ ማን ነገረ? ማንስ አስተማረ? በማለት ጴጥሮስ ደነገጠ። እርሱም የነገረኝና ያስተማረኝ የለም አለ። ካልነገረህና ካላስተማረ ይህም ክፉ ስራ በምን አሰብኸው? ለምንስ አንተን በማስተማር እኔን አደከምከኝ? አለው ከዚህ በኋላ ያ ስላም ወደ ቤቱ ሄደና ተኝቶ ሳለ በእኩል ሌሊት እንደ ፊተኛው ራእይ አየ። ራዩም ቅዱስ ዑራኤል በሚያስፈራ ግርማ የተሳለ ሰይፎን ይዞ አንተ የነገርኩህን ነገር ለምን አወዘንከው? አሁንስ ከሁለት ቦታ አቆራርጣለሁ አለው። በዚህም ጊዜ ጮኸ፣ እያለቀሰ ተወንጌተ ከዛሬ ጀምሮ ክርስቲያን ሆኜ ቤተ ክርስቲያንህን በዘመኔ ሁሉ ሳገለግል እኖራለሁ በማለት ደንግጦ ከእንቅልፉ ነቃ። በማግስቱ ስላሙ ወደ ኤጲስቆጶሳት አለቃ ወደ ጴጥሮስ ሄደና አባቴ ሆይ ካሁን በፊት እኔን በማስተማር ስላደከምኩ በደሌን ይቅር በለኝ፣ አለው ክቡር አባት ሆይ ቀዩ ሰው ከዚህ ቀደም በራእይ እንደታየኝ ዛሬ ደግሞ በሚያስፈራ ግርማ ታይቶኛልና ከእንግዲህ ወዲህስ ያዘዝከኝን ሁሉ አደርጋለሁ ሲል ስለሙ ተናገረ። ጴጥሮስም እኔ በደልህን ማሰብ ከቶ አይገባኝም፣ ብቻ የምነግርህን ስማኝ ይህ ሁሉ ከንቱ ነው፣ በክርስትና ሃይማኖት አምኖ መጠመቅ ግን እውነተኛ ነገር ነው አለው። ይህን ሲነግረው ክርስቲያን የሆነ አንድ ሰው ሁለት የኖስ ገንዘቦች ይዞ መጣና የገንዘቡን ብዛትና የንብረቱን አኳኋን ኃላፊ ጠፊ መሆኑን አስረዳው። ታኅሳስ 22 ቀን የቅዱስ ዑራኤል በዓል በሚከበርበት ዕለት እስላሙ አመነና ተጠመቀ። ከዚህ በኋላ ከክርስቲያኑ ጋር ከዚህ ከኃላፊው ዓለም እስኪያርፎ ድረስ በቅዱስ ዑራኤል ቤተ ክርስቲያን ውስጥ በመጸለይና በማዘን በአንድነት ኖሩ። በእግዚአብሔር ቸርነትና በቅዱስ ዑራኤል አማላጅነት የሕይወት ሀገር ገነትን ወረሱ። የመላእክት አለቃ የቅዱስ ዑራኤል ይቅርታና በረከት ለዘላለሙ ከሁላችን ጋር ይሁን፣ አሜን። ልመናውና በረከቱ ለዘላለሙ ከሁላችን ጋር ይሁንና፣ የመላእክት አለቃ ቅዱስ ዑራኤል ያደርገው ተአምር ይህ ነው። ከሮም ወገን የሆነ ስሙ አውሳቢዎስ የሚባል የሚስቱም ስም አቅሌሲያ የምትባል በደኮራር ሀገር የሚኖር አንድ ታላቅ መኮንን ነበር። እነርሱም እናት አባት ለሌላቸውና ለባልቴቶች ይረዱ ነበር። ይህ አውሳቢዎስ ሚስቱን ለነፍሳችን ደህንነት እንዲሰጠን እግዚአብሔር እንለምነው ዘንድ እናይ ወደ ቤተ ክርስቲያን እንሄድ አላት። ይህንም እንደነገራት ሁለቱም ወደ ቤተ ክርስቲያን ሄዱ። ከዚያም አንድ ቄስ ይጸልይ ያገኙና ለስጋችንና ለነፍሳችን መድኃኒት የሚሆነን የሚጠቅመንን ንገረን ሲሉ ጠየቁት። ቄሱን በመላኩ በቅዱስ ዑራኤል እመኑ፣ እርሱ ከስጋ መከራና ከዳግም ሞት ከሲኦል ያድናችኋል አላቸው። ከቄሱ ቃል የተነገረውንም ምክር ተቀብለው ወደ ቤታቸው ተመለሱ። ከዚያ ዕለት ጀምረው ለቅዱስ ዑራኤል በዓል በየወሩ በሚገባ ዝክሩን ይዘክሩ ጀምር። በየወሩ ለድሆች ምጽዋትን ይሰጡ ለታረዙትም ከልብሳቸው እየከፈሉ ያለብሱ ለተራቡና ለተጠሙ ያበሉና ያጠጡ ጀመር። በዚህም ስራቸው ሳሉ ሁለቱም በአንድ ቀን ጥር 22 ቀን አረፉ። ከመቃብራቸውም ላይ ብርሃን ወረደ። ይህንንም ደጋግ ሰዎች አይተውታል። የቅዱስ ዑራኤል ልመናውና አማላጅነቱ ለዘላለሙ ከመላው ሕዝበ ክርስቲያን ጋር ይሁን፣ አሜን። ልመናውና በረከቱ ለዘላለሙ ከሁላችን ጋር ይሁንና ቅዱስ ዑራኤል ያደርገው ተአምር ይህ ነው። በገበያ ውስጥ ፈትል የምትሸጥ የአረብ ወገን የሆነች አንዲት ሴት ነበረች። ሌላዋ ሴት ከቅዱስ ዑራኤል ቤተክርስቲያን ፈትል ሰርቃ ለዚችሁ ሴት ሸጠችላት። በዚያን ጊዜ እግዚአብሔር መልአክ በራይ ተገልጾ እስላሙን ያዳንሁህ እኔ ዑራኤል መልአክ ነኝ፣ ስለዚህ ከእንቅልፍሽ ነቅተሽ ከዚያች ከሸጥሽላት ሴት ፈትሌን ተቀብለሽ መልሻ አላት። ከእንቅልፏ በነቃሽ ጊዜ ከዑራኤል ቤተክርስቲያን ፈትል ሰርቃ በሸጠችላት ፋንታ ሌላ ፈትል ይዛ ሄደችና ለሸጠችላት ሴት ሰጠቻት። በፊት የሰረቀችውን ፈትል ከዚያች ሴት ተቀብላ ወደ ዑራኤል ቤተክርስቲያን ዘንድ ሄዳ ለቤተክርስቲያኑ ጠባቂ መልሳ ሰጠችው። ይህ ነገር ተግሳጽና ምክር ስለሆናት ከክፉ ስራዋ ተመልሳ እግዚአብሔርን የምትፈራና ታማኝ ደግ ሰው ሆና ኖረች። ባለ ዘመኗ ሁሉ እግዚአብሔርና ታምር ሰሪውን ለፍጥረቱም ሁሉ ይቅርታን የሚለምን የመላእክት አለቃ ቅዱስ ዑራኤልን ስታገለግል ኖረች። ለእግዚአብሔርና ለእናቱ ለድንግል እንግል ማርያም ለዘላለሙ ምስጋና ይሆኑ፣ ለእኛም ይቅርታ፣ ምህረት ይደረግልን። አሜን። የቅዱስ ዑራኤል ልመናውና አማላጅነቱ